አይነ ጥላ ከሌለብን ለምን ፈተና በዛብን? ነገሮችስ ለምን ተዘጋጉብን? የማይጮህ አይነ ጥላ እንዴት ባለ ስልት ነው የሚፈትንን የሚጫወትብንስ? ብዙዎቻችን አይነ ጥላና ሌሎችንም መናፍስቶች በእኛ በሕይወታችን ውስጥ እንደሌሉ ለማረጋገጥ ጸበል እንጠመቃለን፣ እንጸልያለን። ይህንን ምክንያት አድርገን በውስጣችን መናፍስት እንደሌሉ እናስባለን። አንዳንዶቻችን እርግጠኛ ሆነን የለብኝም ብለን እንናገራለን። ግን አንድ ሰው በሕይወቴ እንቅፋት የሚሆንብኝ መንፈስ የለም ከማለት ከልጅነት እስከ እውቀት ያለውን የመንፈሳዊ ሕይወት ጉዞ ማየት አለበት። ምክንያቱም ዛሬ ባለን መንፈሳዊ ጥንካሬ በውስጣችን የሚፈትኑን ርኩሳት መናፍስት የሉም ለማለት አንችልም። ምክንያቱም መናፍስቱ ወደ ሕይወታችን የሚገቡበት መንፈሳዊ ሕይወትን በተለይም ጾም፣ ጸሎት እና ጥምቀትን ባልጀመርንበት ብቻ ሳይሆን ባላወቅንበት ጊዜ ነው። በተለይ አይነ ጥላ የነገ የጥፋት መንገዱን ለመዘርጋት በልጅነት ስለሚጠናወተን ዛሬ ባለን መንፈሳዊ ሕይወትና እውቀት የለብንም ለማለት እንቸገራለን። ወዳጆቼ ስንት ዓመት አድፍቶ ተደብቆ የኖረ መንፈስ ሦስት ቀንና አንድ ሳምንት ብቻ በመጠመቅ እኔ እኮ ስለማልጮ የለብኝም ብለን ወደ መደምደም መሄድ አንችልም። እርኩሳን መናፈስቱ እኛን መዋጋት፣ የእኛ የሆነን ነገር ማሳጣት የዕለት ተዕለት አጋንንታዊ ስራቸው ነው ስለዚህ ሁሌም እኛን በመፈተል ላይ ናቸው። ለዚህ ደግሞ እንደ ምሳሌ ብናነሳ ጅሮ አርሴማ፣ ጻድቃኔ ማርያምን፣ ሽንቁሩ ሚካኤልን ሄጄ ተጠምቄ ያለው እንላለን። ይህ ግን በውስጣችን መናፈስቶቹ እንደሌሉ ማረጋገጫ አይደለም። አጋንንቱ ምኑ ሞኝ ነው? እናንተ ጻድቃኔ አርሴማ ስትሄዱ አብሯችሁ የሚሄደው እኛስ? ግራ ስለገባ ነገሮች ስለተዘጋጉብን ነው የምንሄደው። አጋንንቱ ምን በወጣውና ነው ከእኛ ጋር ጻድቃኔ ማርያም አርሴማ ድረስ የሚሄደው? ስለዚህ እኛ ሳናየው ወደ ሕይወታችን የገባው አጋንንት እኛ ሳናየው ገዳም ስንሄድ እርሱ ከመንገድ አሊያም ከቤት ይቀራል። ምክንያቱም እርሱ እኛ ከምንሄድበት ችግራችን ጋር ጉዳይ የለውምና ጸበል ተጠምቀነ አጋንንት የለብንም ብለን አፋችንን ሞልተን ስለምንናገረው በራሳችን ሕይወትን እየው። እኛ ወደ ገዳም ስንሄድ ደስ ብሎን ነው። እዛም ሄደን በተረጋጋና በሰላማዊ ደስታ የሱባኤ ጊዜያችን እናሳልፋለን። እዛም እያለን ጸሎቱ፣ ኪዳኑ፣ ቅዳሴው፣ ምህላው አይሰለቸንም። የጸሎት ጊዜያችንን በአግባቡ ተጠቅመንበት ወደ ቤታችን ልንመለስ ስንል ቅር ይለናል። አጋንንቱ ከሕይወታችን ዞር ስላለ የመረጋጋትና የሰላም መንፈስ ይሰማናል። ግን ቤት ገብተን ሳምንት ሳንቆይ ድብልቅ ልቃችን ይወጣል። መጠጥ የተውን ወደ መጠጥ እንመለሳለን። መቃም የተውን መቃም እንጀምራለን። ዝሙት እርም ብለን ንስሐ ገብተን ድንገት ገርሽቶብን ወደ ቀደመ የኃጢአት ሕይወት እንዘፈቃለን። ጸሎቱን እያቋረጥን ወደ መተው እንደርሳለን። ቤተ ክርስቲያን መሄድ እናቆማለን። ከቤተሰቦቻችን ጋር መጨቃጨቅን እንጀምራለን። ይህ ሁሉ መንፈሱ ወደ ሕይወታችን ተመልሶ ሲገባ የምናየው ምልክት ነው። ታዲያ ስለ ተጠመቅን ብቻ የለብኝም እንላለን። የትዳራቸውን ሰላም በአጋንንቱ ምክንያት ያጡ ባለ ትዳሮች ችግራቸውን ለማስፈታት ገዳም ይሄዳሉ። እነሱ ገዳም ሲሄዱ ገዳም ጉዳይ የሌለው አጋንንት መንገድ ላይ ይቀራል። እኛም በስንት ጸሎት ሰላምና የተረጋጋ መንፈስ ይዘን የትዳር አጋራችን ናፍቆን እቤት እንመጣለን፣ ግን መንፈሱ እቤት ቀድሞን አሊያም ደግሞ በእኛ ተጭኖ ይመጣል። ሁለት ቀን ሳይቆይ ወደ ቀደመው የጭቅጭቅ ሕይወት ውስጥ ይከተናል። የትዳር ዕድላችን ተዘግቶ ምርር ብለን ከእግዚአብሔር የራሳችንን ሰው ለማግኘት መፍትሄ ለመሻት ገዳም እንሄዳለን። በውስጣችን ያለው አይነ ጥላ ገዳም ሄደን እርሱ የዘጋብንን እንደምናስፈታ ብሎም በጸሎት እንደሚያዝ ያውቃል። ስለዚህ አጅሬ ከቤት አሊያም ከመንገድ ይቀራል። እኛም ተስፋ ይዘን የባህሪ ለውጥ አድርገን እንመጣለን፣ ግን አይነ ጥላው በስውር ገሸሽ እንዳለ በስውር መጥቶ ወደ ሕይወታችን ይገባል። ከዛም ጓደኛ ለመያዝ ስናስብ ያቅለሸልሸናል፣ ያስጠላናል። የመጣው ሰው አይጥመንም፣ የለመነን ሰው ደስ አይለንም። በውስጣችንም እሱን እሷን አግብቼን የምኖረው እያስባለ አቃቂር እያስወጣ የጥላቻ መንፈሱን በልባችን ይዘራል። እኛም የራሳችን ሐሳብ ስለሚመስለን በአይነ ጥላው ግፊት ለመጣው ሰው ፊት በመንሳት እናባረራለን፣ ሳይሆን ደግሞ ያባረረብናል። አንዳንዶቹማ ለትዳር ወደ ሕይወታቸው የሚመጡትን በተለያየ ሥጋዊ ምክንያት ገና ምኑንም ሳይጀምሩ አይነ ጥላቸው ይገፋባቸዋል። የመጣው የጠየቃቸው ሰው በፍጹም አይዋጥላቸው። ብዙዎች በተለይ ይፈውሳል የተባለውን ጸበል እየተጠመቁ ስለማይጮኹ ብቻ መንፈስ የለብኝም ይላሉ ግን የመንፈሱን ጥቃትና በሕይወታቸው የሚያሳጣቸውን ነገሮች በግልጽ ያሉ፣ በዚህም ስለማይጮኹ ብቻ ፈተናቸው ከአጋንንት የመጣ ሳይሆን ከእግዚአብሔር የመጣ ይመስላቸዋል። አጋንንቱ የዘጋባቸውን ሕይወት እግዚአብሔር እንደዘጋባቸው ይቆጥራሉ። አጋንንቱ ያሳጣቸውን መልካም ዕድሎችና ነገሮች እግዚአብሔር ይመስላቸዋል። የለብንም አይፈትነንም እያለን የፈተናውን ገፈት በሕይወታችን እንጋተዋለን። ከላይ እንዳየነው። ጸበል ጠመቃለሁ ግን አልጮክም በማለት ለራሳችን ከአይነ ጥላና ከሌሎች መናፍስት ነፃ መሆናችንን ስለምንሰጥበት ማረጋገጫ የአጋንንቱን ተንኮል አባቶቻችን በተግባር የፈተሹትን፣ ያዩትን፣ የፈተኑትን ጻድቁ አባታችን አቡነ ተክለ ሃይማኖት በአቡነ በጸሎተ ሚካኤል ገዳም እያሉ በአጋንንት ምክንያት አእምሮን ያጣው ሰው ቤተሰቦቹ በሰንሰለት ታስረው አባ በጸሎተ ሚካኤል በጸሎቱ እንዲፈውሰው ወደ ገዳሙ አመጡት። አቡነ በጸሎተ ሚካኤል በትሕትና አቡነ ተክለ ሃይማኖትን አስጠርተው ልጄ ይህንን ሕመምተኛ በጸሎትህ አድነው አሏቸው። አቡነ ተክለ ሃይማኖትን በትሕትና በአባቴ በጸሎተ ሚካኤል ጸሎት ከደዌህ ዳን ብለው ዳሰሱት። አእምሮውን ያጣውም ሰው ድኖ እግዚአብሔር የመረጠ ተክለ ሃይማኖት ሆይ ባርከኝ ብሎ እግራቸው ላይ ወደቀ። አቡነ ተክለ ሃይማኖትም ለቤተሰቦቹ ህመምተኛው የታሰረበትን ሰንሰለት ፍቱ ብለው ባርከው ወደ አገራቸው በሰላም እንዲገቡ አሰናብተዋቸዋል። ሰዎቹም አገራቸው እንደገቡ በአቡነ በጸሎተ ሚካኤልና በአቡነ ተክለ ሃይማኖት ጸሎት የለቀቀው አጋንንት ቀጥታ እቤቱ ጠበቀው። የዳነው ሰው እቤቱ እንደገባ የለቀቀ አጋንንት መልሶ ሰፈረበት። ያም ሰው ቀድሞ ከታመመው ይልቅ እጅጉን አእምሮውን አጣ። ከፊተኛው ይልቅ የኋለኛው ሥቃይ በዛበት። ቤተሰቦቹም በጭንቅ ተይዘው አስረው በማግስቱ ወደ ገዳሙ አመጡት። አጅሬ ትላንት የደረሰበትን ስለሚያውቅ ገና የገዳሙ ወሰን ጋር ሲደርስ በስውር ለቀቀውና ከእርሱ ሸሸ። ቤተሰቦቹ ወደ አቡነ በጸሎተ ሚካኤል በአትዋሻ ገብተው የተደረገውንና በሕመምተኛው ላይ የሆነውን ነገሯቸው። አቡነ በጸሎተ ሚካኤል አቡነ ተክለሃይማኖትን ሃይማኖትን አስጠርተው ትላንት ያዳንከው ሰው አእምሮውን አጣ ብለው አስራ አምጥተውታል። አሁንም አንተ በተሰጠ ጸጋ አድነው አሏቸው። አቡነ በጸሎተ ሚካኤልም ተነስተው አእምሮውን ያጣውን ሰው በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ እርኩስ መንፈስ ውጣ አሉ። አእምሮውን ያጣ ያ ሰውም ከመጮህ ይልቅ እግራቸው ላይ ወድቆ ባርኩኝ አላቸው። አቡነ ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እነዚህ ሰዎች በእኛ ላይ ተንኮል እየሰሩብን መሰለኝ አሏቸው። የአቡነ ተክለ ሃይማኖትን ንግግር የሰሙት የታማሚ ቤተሰቦች እኛ በእናንተ ላይ ተንኮል እንዳልሰራን ምስክራችን እግዚአብሔር ነው፣ ነገር ግን ወደ ገዳሙ በር ለመግባት በቀረብን ጊዜ ደህና ይሆንልናል ለምን ታስሩኛላችሁ? ይለናል። ለምን አእምሮህን ታጣለ? ስንለው እኔስ አእምሮዬን አላጣሁም ይለናል። ወደ አገራችንም በተመለሰን ጊዜ አእምሮውን ያጣል አሏቸው። መናጤውም እንደዚህ እያደረገ አቡነ ተክለ ሃይማኖትንና አቡነ በጸሎተ ሚካኤልን አስቸገራቸው። ከጥቂት ቀንም በኋላም እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ገለጠላቸው። ዛሬም እኛ ላይ የሚጫወትብን ጸበል ስንጠመቅ ስለማንጮህ የለብንም የምንለው ግን በተግባር ፈተና በሕይወታችን የሚገለጠው ተንኮሉን ስላላወቅንበት ነው። አቡነ በጸሎተ ሚካኤልም አቡነ ተክለ ሃይማኖትን ልጄ ሆይ ምን እናድርግ አሏቸው። አቡነ ተክለ ሃይማኖትም፣ እግዚአብሔር በጸሎትህ እየረዳኝ ሰይጣንን በመንገድ ይዤ እንዳመጣው እኔ ቀድሞ እሄዳለሁ ብለው ወደ ታማሚው ሰው አገር ሄዱ። አእምሮውን ያጣውን ሰውም ቤተሰቦቹ የኋሊት አስረው ይዘውት ወደ ገዳሙ ሲመጡ ሰይጣኑ የገዳሙ በር ሲደርስ እንደ ልማዱ ለቀቀውና ቀድሞ እቤቱ ሊጠብቀው ሲሄድ አቡነ ተክለ ሃይማኖት በሌላ መንገድ ቀድመው ሄደው ሰይጣኑን ፊት ለፊት አገኙት። አቡነ ተክለ ሃይማኖትም